እንኳን ደህና መጣችሁ። በድጋሚ እግዚአብሔር ይመስገን። ተነቃቃ መንፈስ በውስጣችሁ እንዳለ ይታየኛል። አይ ቲንክ እርግጠኛ መሆኔን እንደው ከናንተ ምላሽ መጠይቅ አያስፈልገኝም አይኖ ኢት እግዚአብሔር መንፈሳችሁን እያነቃቃ ስለሆነ። ስለዚህ ስለመጨረሻው ዘመን ትምህርት ዛሬ የመጨረሻ ኮርስ የመጨረሻ ሴሽን ይሆናል። የመጨረሻ ክፍለ ጊዜ ነው የሚሆነው ስለሆነም ይሄ የመጨረሻ ዘበን ትምህርቱ ትንሽ ውስብስብ ነው። ውስብስብ ደግሞ ያደረጉ አስተማሪዎች ናቸው እንጂ በእግዚአብሔር ቃል ውስጥ በእውነት ውስብስብ የሆነ ነገር አታገኙም። ሁሉም ጥርት ባለ ሁኔታ ነው። ጥንቃቄ ይጠይቃል፣ ጊዜ መውሰድ ይጠይቃል፣ ማጥናት ይጠበቅብናል እንጂ ውስብስብ የሆነ ነገር አይደለም። ስለሆነም በተለይ እናንተ ስለመጨረሻው ዘበን ከዚህ በፊት ያልተማራችሁ ከሆናችሁ እድለኞች ናችሁ፣ ምክንያቱም በንጹህ አእምሮ ባዶ በሆነ አእምሮ ይህን ትምህርት በሚመለከት ማለት ነው። አጀት ለእኔ ይጠቅመኛል ኢምፕላንት ለማድረግ እና አስቀድሞ የነበረ ነገር በውስጣችሁ ተጎዝጉዞ ቢሆን እሱን ለማስወገድ በጣም ያስቸግረኝ ነበር። ስለዚህ ይህን ትምህርት በሚመለከት ብዙዎቹ እየደፈሩ የሚያስተምሩት አይደለም። ለምንድነው ድፍረት ያጡት? አእምሮ ሳይኖራቸው ቀርቶ አይደለም። ትጋት ይጠይቃል፣ ዲቮሽን ይጠይቃል፣ ጥናት ማድረግ ይጠይቃል። ሰው ደሞ በአእምሮ ደሞ የሰነፈ ስለሆነ እንደዚህ አይነት ትግል ውስጥ መግባት ይከብዳቸዋል። እኔ ግን ከድሮ ጀምሮ የጠቀመኝ የረዳኝ ይህን የመጨረሻ ዘመን በጥንቃቄ ማጥናቴ። በዚህም ደሞ ጌታ እያበራልኝ ስለመጣ አመሰግናለሁ። ሴሚናሪ ውስጥ የሚያለው ስማር እንደ ተማሪ ቁጭ ብዬ እንደ እናንተ ፕሮፌሰሮችን ቻሌንጅ ያደረግ ነበረ እና እኔ የተለየ አእምሮ ኖሮኝ አይደለም፣ ግን የተለየ ብርሃን ውስጤ ተገጥሞልኛል። በዛ ብርሃን እግዚአብሔርን ቃል አየዋለሁ፣ ቃሉን ብርሃን ሆኖ ውስጤ ይመጣል። ስለዚህ ኮንፊውዝ አልሆንም። በምሰጣቸው አስተያየት ትልቅ የሆኑ ፕሮፌሰሮቹ ኮስተር ብለው ደንገጥ ብለው ያዩኝና ኬት አገኘኸው ነው የሚሉት እና ጀስ የእግዚአብሔር ቃል በውስጣችን በመንፈስ ቅዱስ ሲበራ አለን ነው እንጂ የተለየ ነገር አይደለም። እና የማስተምረውን ትምህርት እንትን ሲያስተምሩን እዛ የምሰጠውን በክላስ ውስጥ የምንሰጠው ዲስከሽን ሌላ ክፍል ወስደው ሰለሞን እንዳለ ብለው ያስተምራሉ። በአንድ ፕሮፌሰር ተማሪውን ኮት እያደረገ አኮርዲንግ ቱ ከላይ ብሎ ማስተማር አይታስብም። እና ተማሪዎች ይነግሩኛል እና እንደዚህ ያለን ፕሮፌሰር ከላይ አንተን እየጠቀሰ አስተምረናል ይላሉ። እኔ ጌታ ነው አመሰግነው። በፍጹም በራሴም ተመክቻለሁ። ስለሆነ ስለዚህ ለመጨረሻው ዘመን ብዙ አመት ሳስተምር ሳስተምር ስለቆየው ለእኔ ኢትስ ጀስት ብራይት ሆኖ ነው የሚታየው። ስለሆነ እንግዲህ ዛሬ እንዳልኳችሁ ማጠቃለያ ትምህርቶች እንደ ሪቪዥን ሰጣችኋለሁ፣ ዊች ኢስ ሪሊ ኢምፖርታንት። ጠቅላላ አርጌ ፖይንቶቹን ፖይንቶቹን እያመጣው ሳካፍላችሁ ከዚህ በፊት የተማራችሁት ሁሉ ይገጣጠምላችኋል ይታያችኋል በመጀመሪያ ያየ ነው ትምህርት ስለ መጨረሻው ዘመን ስንማር ስለ ዘመኑ መጨረሻ ምልክቶች ነበር ያጠና ነው የዘመኑ መጨረሻ ምልክቶች ከጌታ ተሰጥቶናል እና እሱን በሚመለከት ጌታችን ኢየሱስ ክርስቶስ ያስተማረውን እኛ ለማጥናት መመሪያ አድርገን የወሰናቸው ነጥቦች ነበሩ። እና ከመመሪያ ውስጥ አንዱ ምንድን ነው? ጌታ የተናገራቸው ምልክቶች ዓለም አቀፍ ይዘት እንዳላቸው ማየት መገንዘብ ነው። በዛ መሰረት ጌታ የተናገራቸውን እኛ ምልክቶች ዓለም አቀፍ ናቸው ወይ፣ እንደዛ እየተፈጸሙ ነው ወይ ብለን ያ መሰረት አድርገን ያልተፈጸሙ ከሆነ ወደፊት መጠበቅ አለብን፣ ነገር ግን የተፈጸሙ ከሆነ ተፈጽመዋልና መዘጋጀት አለብን ብለን ያንን መመሪያ ነበረ በደንብ አድርገን ያጠና ነው ልላችሁ ነው። ከዛ ቀጥለ ያየ ነው በዓለም በዓለምና በቤተ ክርስቲያን የሚከሰቱ ችግሮች እንዳሉ ደግሞ አይተናል። በዓለም ባለው ኅብረተሰብ በመንግስታት ዘንድ የሚከሰተውና እንደገና በቤተ ክርስቲያን በአማኞች መካከል የሚከሰተውንም እንደ ምልክት ጌታችን ኢየሱስ ክርስቶስ እንድንገነዘብ ሰጥቶ ነበር። እሱንም በደንብ አድርገን አይተናል። በሶስተኛ ደረጃ የምጣር መጀመሪያ ያላቸው ምልክቶች አሉ። ትውልዱ እንደገባ የሚያመለክቱ እንደ ምጥ ጣር መጀመሪያ እንደ ምልክት አድርገን የምንወስዳቸው ነገሮች በደንብ አድርገን አይተናል። እሱን የምትረሱ አይመስለኝም። ያም ጦርነት፣ ረሃብ፣ ቸነፈር፣ የምድር መናወጥ የመሳሰሉ እነዚህ የምጣር መጀመሪያ ናቸው። ትውልዱ እንደገባ የምጣር መጀመሪያ መሆናቸውን የሚያመለክቱ ናቸው። ይህም በደንብ አድርገን አይተናል በማቴዎስ ምዕራፍ 24 ላይ። ከዛ ቀጥለን ከዚህ ጋር አያይዘን ያየነው የምጣር መጨረሻና የምጣር ደግሞ መጀመሪያ የምንላቸው ነገሮችም አይተናል። የምጣር መጨረሻ ምንድን ነው? የምጣር መጀመሪያ ብያቸዋለሁ አለ። ምጡ መጀመሪያ አለ። ምጡ እንደገባ ማለት ትውልዱ እንደገባ አንዲት ሴት ስታምጥ የሚሰማት ሲፕተም አለ መጀመሪያ ማለት ነው። ስትወልድ ደግሞ የሚሰማት ነገር አለ። ስለዚህ ትውልዱ እንደገባ የሚያመለክቱ ምልክቶች አሉ። ትውልዱ ደግሞ እያለቀ ወይም ማለቁን የሚያመለክቱ ምልክቶች እንዳሉ ተናግሮ ነበረ። እነዚህ ማቴዎስ ምዕራፍ አራት ላይ ታገኛላችሁ። ይሄ የምጣን መጨረሻ መጀመሪያው እንዳልኳችሁ ረሃብ፣ ቸነፈር፣ ጦርነት እያለ ሄድና መጨረሻ ይሆናል ያለው ደግሞ ወንጌል በዓለም ላይ ሁሉ ይሰበካል የሚለው ይሄ ሲሆን በቃ መጨረሻው ነው። የመጨረሻ ምልክት እሱ ነው። የመጀመሪያው ረሃብ፣ ቸነፈር፣ የምድር መናወጥ፣ በህዝብ ላይ መነሳት ሲሆን ትውልዱ እንደገባ የሚያመለክተ ምልክት የመጀመሪያ የምጣር ምጣር። የምጡ መጨረሻ ደግሞ እንዳልኳችሁ ወንጌል በዓለም ላይ ሁሉ መሰበኩ ነው። ይሄ ሆኗል የሚለው ነገር ገና አይተናል። አሁን ፖይንት ፖይንቶቹን ነው የምነግራችሁ። እንደገና ደግሞ በሶስተኛ ደረጃ አሁን ምልክቱን በተመለከተ የመጨረሻ መጨረሻ የተባሉ ምልክቶች አሉ። ይሄ የመጨረሻ መጨረሻ እኔ የተጠቀምኩበት ቃል ነው እንጂ ጌታ የተናገረው አይደለም። እና የመጨረሻ መጨረሻ ምልክት ምንድን ነው ብትሉ በዚህ በማቴዎስ ምዕራፍ 25 ላይ ሁሉም እንቅልፍ እንቅልፍ አላቸው የሚል ነው። ሁሉም እንቅልፍ እንቅልፍ ካላቸው በኋላ ሌላ የሆነ ነገር የለም። እነሆ ሙሽራው ሊመጣ ነው፣ ወታችሁ ተቀበሉት የሚል ሁካታ ሆነ ነው የሚለው በቃ አሁን እሱ ሆኗል አለ ወይ ብለን ይሄንን በደንብ አድርገን አይተናል። ሁለቱን እንዳልኳቸው የምጣር መጀመሪያ እና እንደገና የዘበኑ መጨረሻ ይሆናል የሚለውን እሱን ጌታ የተናገረው ነው። የመጨረሻ መጨረሻ አልኩት ግን እንዳልኳችሁ እኔ የራሴ ተርም ነው፣ እኔ የራሴ ቋንቋ ነው ማለት ነው። ከዛ ቀጥለን የተመለከትነው ሰባቱ የመከራ ዘበን ነው። ሰባቱ የመከራ ዘበን ኬት ተገኘ የሚለውን ማስታወሱ እና ቃል በቃል ሰባት የመከራ ዘበን ሰባት የመከራ ዘበን የሚል የለም፣ ግን ሰባት አመት አውሬው ወይም ደግሞ ሀሰተኛ ክርስቶስ በአዲስ ኪዳን እንደምንለየው በብሉይ ኪዳን በአዲስ ኪዳንም አውሬው የተባለ ከብዙ ሕዝብ ጋር ለሰባት አመት ያደረገው ቃል ኪዳን አለ። በመካከል ሶስት አመት ተኩል ላይ ቃል ኪዳኑን ያፈረሰበታል። ስለዚህ ያንን ገጣጥመን ነው ሰባት አመት የምንለው የመጀመሪያ ሶስት አመት ተኩል በቅዱሳን ላይ የሚደርስ መከራ ስደት እንደሆነ ነው። ይህንን ሁለተኛ ተሰሎንቄ ምዕራፍ ሁለት ቁጥር ከአንድ ጀምሮ እስከ ሁለት ብትመለከቱ መጀመሪያ የሚመጣው ሀሰተኛው ክርስቶስ እንደሆነ ነው። አንታይክራይስት አውሬው እንደሚገለጥ ነው። እና ለሶስት አመት ተኩል ደግሞ እግዚአብሔር እንደፈቀደለት እንዲሰራ ራእይ ላይ አይተናል። ምዕራፍ 13 ላይ ለሶስት አመት ተኩል አርባ ሁለት ወር የሚለው አለ ዘበን ዘመናት የዘመን እኩሌታ የሚለውም ሶስት ዓመት ተኩል ነው፣ ወይም አንድ ሺ ሁለት መቶ ስልሳ የሚለው ቀን የሚለው ቀን አንድ፣ ይቅርታ፣ ሶስት ዓመት ተኩል ማለት ነው። ይህም በደንብ አርገን ራእይ ውስጥ አይተናል። እና በእነዚህ የመጀመሪያ ሶስት ዓመት ተኩል ውስጥ እነኛ ሁለት ምስክሮች የሚነሱበትና ሶስት ዓመት ተኩሉ እንዳለቀ የሚገደሉበት ጊዜ ነው። ይህም በራእይ ምዕራፍ ሶስት ምዕራፍ ይቅርታ ቶሎ ቶሎ ለመጨረስ ፈልጌ ምዕራፍ አስራ አንድ ቁጥር ሶስት ላይ ታገኛላችሁ። እነኛ ሁለት ምስክሮች የሚገደሉበት ጊዜ መቼ ነው ብትሉ በሶስት ዓመት ተኩል ወይም ደግሞ በ1260 ቀን መጨረሻው ላይ በነዛ ጊዜያቶች ይገደላሉ ማለት ነው። በነኚህ ሶስት ዓመት ተኩል መጨረሻ አካባቢ በሰማይ ላይ የሚያስፈራ ምልክቶች ይሆናል ብሏል። ይህንን በማቴዎስ ምዕራፍ 24 ከ29 ጀምራችሁ አንብቡ። ይህ በተለይ ጥርት ባለ ሁኔታ አቋም እንድንይዝ እንድንረዳ የሚያደርገን ነገር ነው። ጌታ የተናገረው ከዚህ መከራ በኋላ ነው የሚለው ከዛ በኋላ ምንድን ነው የሚሆነው? እግዚአብሔር መላእክቶችን እንደሚልክ በመለከት ድምፅ እንደሚላኩ፣ ስለዚህ ለእሱ የተመረጡ ከአራቱ ማዕዘናት እንደሚሰበሰቡ ዳት ሚንስ የሞቱም እንደሚነሱ በህይወትም ያሉ እንደሚነጠቁ ነው። መቼ ነው? ከዚህ መከራ በኋላ ነው ብለው። ስለዚህ አንዳንዶቹ ክርስቶስ የሚገለጠው ከመከራው በፊት ነው በስውር መጥቶ ከዛ በኋላ ወደ ሰማይ ሰባት ዓመት ቆይተ እንመጣለን የሚሉ ኬት እንደወለዱት አላቀ ግን ከመከራው በፊትና ከመከራው በኋላ ግልጽ የሆነ አማርኛ ነው። በሌላም ቋንቋ ብታነብት ይህንኑ ነው የሚላቸው። እና ይሄ መቼ ነው የሚሆነው ከመከራው ከመከራው በኋላ ነው። በፊት በኋላ መከራው ከሆነ በኋላ እነኛ ሶስት አመት ተኩል መከራ ከተፈጸመ በኋላ መለከት ይነፋል። ሐዋርያው ጳውሎስ እንደሚለው እነኛ ቆሮንቶስ ምዕራፍ 15 ቁጥር 52 ላይና እነ ሶሎንቄ ምዕራፍ 4 ቁጥር 16 ላይ እንደተጻፈ ትንሣኤ የሚሆነው ነው። ሶስት አመት ተኩል ላይ ይሆናል ማለት ነው። በዚህ ጊዜ እንግዲህ ለክርስቲያኖች እነሆ ሙሽራው ለመቀበል ተዘጋጁ የሚል ጥሪ የሚደርስበት ጊዜ ነው። ተዘጋ ቅድም እንዳልኳችሁ ሙሽራው ሊመጣ ነው። ያን ጊዜ ነው እንግዲህ መርበትበት። ራፕቸር ንጥቀት፣ ሀፋፍ እንደሆነ ፊፍቲ ፊፍቲ እንደሆነ በደንብ አድርጌ ነግራችኋለሁ እና ይህንን ሲኮንሱን በደንብ አድርጋችሁ እንድትከታተሉ ነው የምፈልገው። እና በዛ ጊዜ ግን በዚህ ሶስት ዓመት ተኩል ጌታ ኢየሱስ ክርስቶስ ሲገለጥ ንጥቀትና የሙታን ትንሣኤ በሚሆንበት ጊዜ ለአሕዛብ ምንድነው የሚሆነው ብትብሉ ታላቅ ጭንቀትና ዋይታ ጩኸት ነው የሚሆነው። ታላቅ የሆነ ጩኸት ክርስቶስ ሲገለጥ በድብቅ አይደለም፣ በስውር አይደለም። መብረቅ ከምስራቅ በርቆ እስከ ምዕራብ እንደሚታይ እንደዛ በግልጽ ነው። እኔ ኬት እንዳመጡት አላውቅም። በስውር የሚል ቃል አታገኙ መጽሐፍ ቅዱስ ይልቅየው ነው የሰው ልጅ መምጣት እንደ መብረቅ ነው ነው። የሆነ መብረቅ በስውር አይመጣም። በስውር የሚበርቅ መብረቅ የለም። አመጣጡ እንደዛ ነው። እና ባለፈው በደንብ አድርጌ አስተምሬያለሁ። መምጣትና እንደገና ደግሞ መገለጥ የሚለው እንኳን በፍጹም የቃላት ጨዋታ ነው። ሁለቱን አለዋውጠን ስንመለከት አንድ አይነት ነው። ለሁለቱም የተጠቀሙ ይሄ ይሆናል ማለት ነው። ግን ያ ቀን አሕዛብ ወይቶ ወይቶና ወይቶ ነው የሚበለው፣ ወይ ተለክሱ ይሆናል እነዚህ ሶስት አመት ተኩል ማለቂያ ላይ ደግሞ እነዚህ ሁለቱ ምስክሮች ቅድም እንደነገርኳቸው ይሰዋሉ። አውሬው ይገላቸዋል እና በሶስት ቀን ውስጥ ደግሞ ህዝብ እያያቸው ይወጣሉ። ንውጡ የሚል የመለከት ድምጽ ሲነፋም ይሰማል። ህዝብ እያየ ጠላቶቻቸው እያዩቸው ወጡ ነው የሚለው አዳት ሞሜንት፣ ሰባተኛው መለከት ይነፋል እና በዛን ጊዜ የዓለም መንግስታት ለጌታችን ሆነች የሚለው በቃ መጨረሻ ነው የሚሆነው ማለት ነው። መጨረሻ የምላችሁ ሶስት አመት ተኩል የመጀመሪያው ሶስት አመት ተኩል መጨረሻ ይሆናል ማለት ነው። ከዛ በኋላ ባለፈው እንደተማር ነው ጌታችን ኢየሱስ ክርስቶስ መጥቶ ንጥቀት ከሆነ በኋላ ትንሣኤ ከሆነ በኋላ የቅዱሳን ፍርድ ይሆናል እና ባለፈው እንዳየ ነው ሮሜ ምዕራፍ 10 አራት ቁጥር አስር ላይ ሁለተኛ ቆሮንቶስ ምዕራፍ አስር ላይ እንደምትመለከቱት የቅዱሳን ፍርድ ይሆናል ማለት ነው። መቼ ሶስት አመት ተኩል ላይ ነው፣ የመጀመሪያ ሶስት አመት ተኩል ላይ ነው። ይሄ በጣም ግልጥ ባለ ሁኔታ እንድታዩት ስለምፈልግ ነው። በተቀሩት ሶስት አመት ተኩል ደግሞ አለ አይደለም፣ በዛ ጊዜ ውስጥ ሰባት ጽዋዎች የሚፈሱበት ጊዜ ይሆናል። ሁለተኛው ሦስት አመት ተኩል ሰባቱን አመት በሁለት ነው የከፈልነው። የመጀመሪያ ሶስት አመት ተኩል፣ እንደገና ሁለተኛው ሶስት አመት ተኩል። በዚህ በሁለተኛው ሶስት አመት ተኩል ምንድነው የሚሆነው ብትሉ እነኛ ሰባት ጽዋዎች ናቸው የሚፈሱት። ራእይ ምዕራፍ ምራፍ አስራ ስድስት ላይ በደንብ አድርጋችሁ አንብቡ። በዛን ጊዜ ቅዱሳኖች የሉ፣ ኦሬዲ ንጥቀት ሆኗልና፣ በምንድን በምድር ላይ ያሉ ግን እንደው ራእይን ስታነቡ አንድ ሰው የሚተርፍ አይመስልም ግን ወደ ኢሳይያስ ላይ ሄደን ስንመለከት ጥቂት ሰዎች እንደሚተርፉ ይናገራል። እና ስለሆነም ራእይ ላይ ሄደን ስንመለከት ደግሞ በውጪ ያሉ አሕዛብ በመጨረሻው ሺህ ዓመት መጨረሻ ላይ ያችን የተወደደችውን ከተማ ሲከቡና አለን። ስለዚህ በዚህ በመከራ ውስጥ ሰምሃው የሚተርፉ አሉ ማለት ነው። በዚህ የመጨረሻው ሶስት አመት ተኩል የሁለተኛው ሶስት ዓመት ተኩል ውስጥ የሚተርፉ ናቸው ነሱ እየበዙ እየተባዙ ምክንያቱም በዛ በሺህ አመት ግዛት ውስጥ የክርስቶስ መንግስት ዓለምን በሙሉ ስለምትገዛ፣ ይሄ እንግዲህ መቼ ነው የሚሆነው ብትሉ እንደነገርኳችሁ ሁለተኛው ሶስት አመት ተኩል እንዳለቀ ሰባት አመት ኮምፕሊት ሆነ። ስለዚህ ወደ ሺህ አመት ነው የምንገባው ማለት ነው እና ይሄ ከመሆኑ በፊት በዛ በሰባቱ አመት መጨረሻ ወይም በሁለተኛው ሶስት አመት ተኩል ላይ ሐሰተኛው ክርስቶስ እና ሐሰተኛው ነቢይ በህይወት እንዳሉ ወደ እሳት ባህር ነው የሚጣሉት። ሰው ዳቢሎስ ያሳታቸው። ዳቢሎስ ደግሞ ወደ እሳት ባህር አይደለም የሚጣለው፣ እሱ ወደ ሲኦል ነው የሚጣለው። ታስሮ ለሺህ ዓመት ይዘጋበታል ነው የሚለው። ይሄንን በራእይ ላይ በደንብ አርገን ብዙዎቹ የሚከራከሩበት ፖይንት አውጥተን ማይተናል። ምዕራፍ ሃያ ከአንድ እስከ አስር ላይ ማግኘት ትችላላችሁ። ለሺህ አመት ይዘጋበታል። እኛ ቃል በቃል ነው ይሄንን ሶስት ሺህ ዓመት ሲፈጸም ደግሞ ሰይጣን ከስራቱ ይፈታል ነው የሚለው። ከስራቱ ይፈታል፣ ይሄንንም ቃል በቃል ነው የምንወስደው። አንዳንዶቹ ቃል በቃል ሺህ ዓመት አይኖርም፣ ስለዚህ ሺህ ዓመት ምሳሌ አባባል ነው ብለውም የሚወስዱ እንዳሉ አይተናል። ነገር ግን እኛ ፕሪ ትሪቡሌሽን እንትን ፕሪ ራብ እንትን ሚሊኒየም የምናምን ስለዚህ ቃል በቃል ሰይጣን ለሺህ ዓመት ይገዛል ክርስቶስ በምድር ላይ እንትን ይታሰራል። ክርስቶስ ቃል በቃል በምድር ላይ ለሺ ዓመት ይነግሳል የሚለውን በደንብ አርገን ይቀበልበታል ማለት ነው። ግልጽ ስለሆነ ማለት ነው። ስለዚህ ከዛ ከሺ ዓመት ግዛት መጨረሻ ላይ እነኚህ አህዛብ የተቀደሰችውን ከተማ ቅድም እንዳልኳችሁ ይከቧታል እና ለመውረር ማለት ነው ደርምሰው ለመግባት ማለት ነው። በዛን ጊዜ እግዚአብሔር ከሰማይ እሳት ያወርድና ያቺ የእግዚአብሔር እሳት ትበላቸዋለች። ሶ ሰይጣን ዲያብሎስ ደግሞ አሁን ግን ወደ ሲኦል አይደለም የሚጣለው ወደ እሳት ባህር ነው የሚጣለው። አስቀድሞ በህይወት እያሉ ሀሰተኛው ነብያ አውሬው ወደ ተጣሉበት ወደ እሳት ባህር ይጣላል። ግን ፍጻሜ ይሆናል ማለት ነው የሰይጣን ነገር አለቀ ማለት ነው። ሰው ከዛ በኋላ ግን የነጩ የእግዚአብሔር ዙፋን እግዚአብሔር በዙፋን ላይ ተቀምጦ የሚፈርድበት ይሆናል። በሺህ ዓመት መጨረሻ ላይ ነው፣ መጀመሪያ ላይ አይደለም። እግዚአብሔር በነጩ ዙፋን ላይ ተቀምጦ የሚፈርድበት ነው። ክርስቶስ እንዳልኳቸው በመጀመሪያ እንደመጣ የሚፈርድበት ሲሆን፣ በሺህ ዓመት መጨረሻ ግን የሚፈርደው ፈራጁ በዙፋን ላይ ተቀምጦ እግዚአብሔር ነው በነጩ ዙፋን ላይ የሚለው ይህ በራዕይ ምዕራፍ 20 ከ15 እስከ 11 ከ11 እስከ 15 ይሁን፣ ምዕራፍ 20 ላይ ግልጽ ነው፣ አይደለ? አዎ ሶ በዚህ ጊዜ እንግዲህ በታላቁ የነጭ ዙፋን ፍርድ የሚቆሙ እነማን ናቸው ብትሉ፣ ሁለተኛ ትንሳኤ ያገኙ ናቸው። የመጀመሪያ ትንሳኤ የሚያገኙ ቅዱሳኖች ናቸው። በጌታ የሞቱ በጌታ አንቀላፉ እነሱ ናቸው የመጀመሪያውን ትንሣኤ የሚያገኙት። መቼ ነው እሱ? ሺህ ዓመት መጨረሻ አይደለም መጀመሪያ ላይ ነው። እነኚህ ግን ሺህ ዓመት በሕይወት አልኖሩም ነው የሚለው ይህ። እንደ አንዳንዶች ምን ማለት እንደሆነም የሚሰጡትን ትርጉም በደንብ አድርገን አይተናል። ስለዚህ ከሙታን ትንሣኤ በኋላ እንዳልኳችሁ እነኚህ ሁለተኛ ትንሣኤ ያገኙ በእግዚአብሔር ዙፋን ፊት ይቀርቡና ፍርዳቸውን ይቀበላሉ። እያንዳንዳቸው እንደሰሩት ስራ መጠን ይፈረድባቸዋል። ፍርድ ሁሉ ደጋግሜ ልንገራቸው እኩል አይደለም እና በጌታ የምናገኘው ስፍራ ክብርና ውዳሴ እኩል እንዳይደለም። እንዲሁም ደግሞ በአመፀኞች በኃጢአተኞች ላይ የሚወርደው የሚፈጸመው ፍርድ እኩል አይደለም ጌታ በተለያየ ጊዜ ተናግሯል። እሱ በነበረበት ጊዜ በነበረበት ጊዜ ለነበሩ አይሁዶች ሲናገራቸው ለምሳሌ ሰለሞንን ለማየት ስለመጣቸው ሳባ ይናገራል እና የሰለሞንን ጥበብ ለማጥነቅ ከምድር ዳር መታለች፣ ትፋረዳለች ከዚህ ትውልድ ጋር። ስለዚህ ሶዶም እና ጎሞራንም የሚያነሳል ከዚህ ትውልድ ጋር ይፋረዳሉ ይላል። እነሱ ቢኖሩ እንስሐ ይገቡ ነበር። ስለዚህ በፍርድ ቀን ከነሱ ይልቅ በእናንተ ላይ ይብሳል ያለው ፍርድ የተለያየ ደረጃ እንዳለው ለማመልከትም። ሌላም ሌላም ጊዜ ይህንን በሚመለከት ብዙ ጊዜ አንስቷል። ሌላ መልእክቶቹ ውስጥ በምንገባበት ጊዜ አንዳንዶቹ ይሄን ነገር ኮንፊዝድ አድርገው ነው ኃጢአት ኃጢአት ነው፣ ፍርድ ፍርድ ነው። ሁሉም እኩል ነው የሚፈረድበት የሚል ነገር የለም ግን የሚያስተምሩ እንዳሉ እንድትገነዘቡ ፈልጌ ነው። እና ከዛ በኋላ ምንድን ነው የሚሆነው ብትሉ፣ ከዛ በኋላ ወደ ዘለ ዓለም መንግስት ነው የምንገባ። ዛት ሚንስ አዲስ ሰማይና አዲስ ምድር ይፈጠራል። በደንብ እንድሰሙ ይፈልጋለሁ። አዲሲቱ ኢየሩሳሌም የምትመጣው ከዛ በኋላ ነው። ከሺህ ዓመት መጨረሻ ነው እንጂ ሺህ ዓመት መጀመሪያ ላይ አይደለም። አዲስቱ ኢየሩሳሌም እና የተቀደሰችው ኢየሩሳሌም ብዙዎቹ ኮንፊውዝድ ያደርጋሉ። ይቺ አዲሲቱ ኢየሩሳሌም እንደነገርኳችሁ አዲስ ሰማይና አዲስ ምድር ከተፈጠረ በኋላ ነው። ያችኛዋ ግን በሺህ ዓመት ግዛት ውስጥ ክርስቶስ ዙፋኑን የሚያስቀምጥባት የተቀደሰች ከተማ የተባለችው ፊዚካሊ በእስራኤል ምድር ያለችውን ኢየሩሳሌም ነው የሚያመለክተው። ይቻችኛዋ ግን ሰማያዊ ናት ከሰማይ ነው የምትመጣው። መቼ ብትሉ ሺህ ዓመት መጨረሻ ላይ እና ከዛ በኋላ ዘለዓለማዊ ነው የሚሆነው። ዲቴል የሆነውን ነገር አሁን ማወቅ አንችልም፣ መረዳት አንችልም። እኔ የምነግራችሁ የተጻፈልንን ዳይሬክት የሆነ ቀጥተኛ የሆነውን ትርጉም ነው ምነግራችሁ እንጂ እንዴት እንደመሆን አሁን በዚህ ዘመን በዚህ ጊዜ በምንም አይነት ተአምር ልንረዳው የምንችለው ጉዳይ አይደለም። እና ጥያቄ ጥያቄ በጥያቄ ጥያቄ በጥያቄ ብትሆኑ ወይት ጥያቄያችን ክርስቶስ ሲመጣ ይገለጽልናል። ስለዚህ ሰዎችንም እንደው ጥያቄ ካልጠየቅ ካልመለሳችሁ ብላችሁ ውጥር አድርጋችሁ እንዳታሳስቱ፣ እንደው ምንም አቅም እንዳይባሉ ብለው አንዳንዶቹ በድፍረት የሚሰጡት መልስ ወደ ፍርድ ያመጣቸዋል። ለእኔ ግን እንደ ፕሪንስፕል የወሰድኩት ነገር የእግዚአብሔርን ቃል ሳስተምር የእግዚአብሔር ቃል ዝም ባለበት ዝም ማለት ነው። ይሄ እኔ ጠቅሞኛል። የተገለጸውን ደግሞ ማስተማር ይገባኝ። ግልጽ የሆነውን ነገር በግልጽ ማስተማር። ይሄ is really important ይሄ እጅግ በጣም ጠቃሚ እንደሆነ እንድትገነዘቡ እፈልጋለሁ። አሁን ቅድም እንደነገርኳችሁ በዚህ በመጨረሻው ዘመን ትምህርት ላይ ዋና ዋና ፖይንቶችን ርዕሶችን እያስቀመጥኩላችሁ እያስቀመጥኩላችሁ የመጣሁት አይ ቲንክ ኮንፊውዝድ የምትሆኑ አይመስለኝም ከዚህ በኋላ ግራ የሚገባችው ነገር ካለ አይ ቲንክ በደንብ አድርጋችሁ ኖቱን በእጃችሁ ላይ ስላለ በቂ የሆነ ግንዛቤ ከመጽሐፍ ቅዱስ እያጠቀሳችሁ ልትረዱ ትችላላችሁ። እና ዶንት ቢ ኮንፊውዝ እግዚአብሔር አምላካችን የተባረከ የተመሰገነው፣ ግልጽ ነው አይደለም እንማረው ትምህርት ራይት ጌታ የተባረክ ሆኑ። ስለዚህ እንጽና እንቁም፣ ኮንፊውዝድ አትሆኑ። በዚህ በተማራችሁት ቃል ኑሩ። እንዳልኳችሁ ኖቱ በእጃችሁ ነው። በደንብ አድርጋችሁ ካስተማርኩት ትምህርት ጋር እያገናዘባችሁ እያስታወሳችሁ አጥኑ። መጽሐፍ ቅዱሳችሁ በእጃችሁ ነው ያለው። እና ብዙውን ጊዜ ምሳሌ አባባሎችን ለመተርጎም ያስቸግረናል፣ ግን ግልጽ በግልጽ የተጻፈውን ነገር እንዳለ መቀበል ነው ያለብን፣ ባይገባንም ማለት ነው። እኛ እንደተመቸን ልናስቀምጠው አንችልም። በተለይ ደጋግሜ ነግራቸዋለሁ። በሁለተኛ ተሰሎንቄ ምዕራፍ ሁለት ከአንድ ጀምሮ እስከ ሁለት የጠቀሰው ሐዋርያው ጳውሎስ ስለ መጨረሻው ስለ ክርስቶስ መምጣት ነው እና ስለ ክርስቶስ መምጣት ኮንፊውዝድ አትሁኑ፣ ግራ አትጋቡ ብሎ ይነግራቸዋል። ከኛ ዘንድ አንዳንዶች ደብዳቤ ይዘው የመጡ ቢመስሏችሁም ነው አይ ዶንት ኖ እንደዛ አድርገው ሊሆን ይችላል ወይም በትንቢት የጌታ ቀን ደርሷል ብለው ብዙ ሰዎች ግራ እንዳትጋቡ የጌታ ቀን የጌታ መምጫ መድረሱን ማወቅ የምትችሉት አስቀድሞ የአመፃ ሰው ይገለጣል ከክርስቶስ በፊት ይሄ የአመፃ ሰው ደግሞ የተባለው በዳንኤል ምዕራፍ 7 ምዕራፍ 9 ምዕራፍ 11 ላይ በደንብ አድርጎ ተገልጿል በብዙ አቅጣጫ ምዕራፍ እንደገና አስራ አስራ ሦስት ራዕይ ላይ ተገልጿል ምዕራፍ አስራ ሰባት ላይም ታገኙታላቸው። ምን እንደሚያደርግ ስለዚህ መጀመሪያ እሱ ነው የሚመጣው ብሎ ካስቀመጠ እኛ ማንንን አስቀድሞ ክርስቶስ ነው የሚመጣው ከአውሬው በፊት ብለን የምንለውጠው ለምን ለምን እንደው ምሳሌያዊ አባባል ቢሆን የተለያየ ምሳሌ በተለያየ አቅጣጫ ምናልባት ልንተረጉመው እንችላለን። ይሄ አስቀድሞ የሚል ቃል አለ። ገብቷችሁ? አላለ አስቀድሞ ማነው ይመጣው? ኢየሱስ ነው አላለ። ጌታ ነው ክርስቶስ ነው አላለም። አስቀድሞ የአመፃ ሰው እና ሐሰተኛው ክርስቶስ እንደሆነ ወደ ታች ወረድ ብሎ ያስቀምጠዋል። እሱ ይመጣል። እሱ ከመጣ በኋላ ባለፈውም፣ እንዳስተማርኳችሁ አሁንም እንደደገምኩላችሁ እንደከለስኩላችሁ በቅዱሳን ላይ ነው የሚዘምተው እና ብዙዎች እንደሚሰው ብዙዎች እንደሚማረኩ በነገራችን ላይ በነገራችን ላይ በቅርቡ ነው የምታዩት፣ ወደፊት በርቡ ዘመን እንደሚሆን አታስቡ። እና አሁን ይህንን በሚመለከት ቅድም የነገርኳችሁን አስታውሱ። የምጣር መጀመሪያ አለ ብያችኋለሁ። እንደገና የምጡጣር መጨረሻ አለ ብያችኋለሁ። እንደገና የመጨረሻ መጨረሻ ደግሞ አለ። እሱ ላይ ነው ያለነው፣ የምጡጣር መጨረሻ ላይ አይደለንም። የመጨረሻ መጨረሻ ላይ ነው ያለነው ስለዚህ አሁን የምንጠብቀው ምናልባት ያ ሐሰተኛው ክርስቶስ ተነሶ የሚያደረገውን ነገር ስደትና መከራ ነው። ስለዚህ አሁን መዘጋጀት ያለብን አሁን ነው ጊዜው ሳያልፍብን። ምክንያቱም ምልክቶቹ ጌታ ኢየሱስ ክርስቶስ የሰጠን በደንብ እንድንረዳና እንድንዘጋጀ ነው፣ እንድንፈራ አይደለም። ያልተዘጋጀ መማረኩ አይቀርም። ያልተዘጋጀ ነው የሚማረከው። የተዘጋጀ ሊማረክ ምክንያቱም መውጫውን መንገዱን ያውቃል። አስቀድሞ በአእምሮ ውስጥ የወሰነው ነገር አለ። ስለዚህ በውሳኔው የሚጸና አስቀድሞ የሚዘጋጅ አስቀድሞ የሚጠነቀቅ ነው። ይሄ ትውልድ ግን ያን አይፈልግም። እንደው ሜዳ በሜዳ አልጋ በአልጋ አድርጎ ነው ክርስትና መኖር የሚፈልገው። እንደዛ አልተጻፈልንም። ክርስትና በዚህ በምድር ላይ ምቾት የሚሰጥ አደለም። በደንብ አርጌ ነው ነግራችሁ። መከራ አለባችሁ ያለው ጌታ ነው። በምድር እያላችሁ እስሬትን መጻተኞች ናችሁ ተብሎ ተጽፎልናል። በምድር እያላችሁ ይሄንን ለምንድን ነው የምንሸሸው? እና ጥሩ ነው ማለት አይደለም። መጻተኛ ሆኖ መኖር፣ በመከራ በስደት መኖር ይመቻል ማለት አይደለም። ይህን ማስተማር ብዙ ሰዎችን ስለሚያርቃቸው ስለዚህ ምድራዊ ተስፋ እየሞላ ናቸው። በዙሪያችን እናሰባሰባቸዋለን፣ ግን እናስታቸዋለን ጌታ ሲመጣ ነው እንግዲህ መልስ ይሰጡበታል። ስለሆነ እናንተ በተማራችሁ ትምህርት ጽኑ፣ ሕይወታችሁን ከጌታ ጋራ እያስተካከላችሁ፣ ኑሯችሁን እያስተካከላችሁ፣ ስለ ራሳችሁ ጥቅም። እኔ አሁን እንደዚህ ጠንክሬ የምናገረው እንድትጸኑ፣ እንድትበረቱ፣ ስለ ራሳችሁ ጥቅም ገብቷችኋል። ዋጋ ታገኛለህ? አዎ አገኛለሁ። እናንተ ብትጸኑ ዋጋ አገኛለሁ ከጌታ አሁን ባስተማርኳችሁ ትምህርት ብትቆሙ ብትጸኑ ፍሬ ብታፈሩ ዋጋ አገኛለሁ። ኦፍ ኮርስ እውነት ነው። እና ባልጸናስ እኔም ዋጋ አይኖረኝም። እና ሐዋርያው ጳውሎስ ለተሰሎንቄ ሰዎች የጻፈላቸው ነገር እኔ በደንብ ገብቶኛል። ፈራን አለ እንደው ድካማችን ከንቱ ይሆናል ብለን። ምክንያቱም ስደት ነበረ እና በዛ በስደት ምክንያት ይክዳሉ ብሎ ጳውሎስ ፈርቶ ነበረ። ከካዱ በቃ ዋጋ አይኖረንም ብለን ፈርተን ነበር። ዋጋ አናገኝም ብለን እና ዋጋ እናገኛለን፣ ክርስቲያኖች ሲጸኑ በአስተማርናቸው ትምህርት ሲቆሙ። ሲክዱ ወደ ኋላ ሲመለሱ ደግሞ በቃ በደንብ አድርገን መቀበል የሚገባን ነገር አናገኝም። ዋጋ አናገኝም ማለት አይደለም፣ ግን የሚገባን ዋጋ አናገኝም። ዋጋችን የተሟላ እንዲሆን ካስፈለገ ያስተማርናቸው ሰዎች በቃላቸው ሲጸኑ፣ በእግዚአብሔር ቃል ሲጸኑ፣ እንደ ጌታ ቃል ሲኖሩ፣ ፍሬ ሲያፈሩ፣ እኛም ዋጋ እናገኛለን። ጌታ እግዚአብሔር ይባርካችሁ። እንግዲህ ይህን ኮርስ እዚህ ጋር ጨርሰናል። በሚቀጥለው የምንማረው ራይ መጽሐፍ ይሆናል። ተባረኩ።